ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁ? በሚሊዮን የምትመለከቱኝ ተመልካቾች፣ በመጀመሪያ ይህን ቪዲዮ በደንብ ሼር፣ ላይክ እያደረጋችሁ ጀምሩት ማለት ነው። እና ሩታ ጠፍታለች። ሩታና አብርሽ ተለያይተዋል። አብርሽ እያለቀሰ የሆነ ቪዲዮ አይቼ ታሟልም ብቻ መሰለኝ እና ያንን እንትን አይቼ በጣም ገረመኝ ማለት ነው። ገረመኝ የሚገርማችሁ ነገር። ስለዚህ ለምን ገረመሽ? እንዴት እውነትስ አብርሽና ሮታስ ተለያይተዋል የሚለውን ነገር እስቲ እማብራራላችሁ ይሆናል። እሰየው ነው የምለው እኔ። ከተለያዩም ደግሞ ያው፣ ሲጀመርም ደግሞ ባልና ሚስትም አይደሉም፣ ፍቅረኛሞችም አይደሉም። አብርሽና ሮታም ማለት ነው። የአብርሽ ትክክለኛ የወደፊት የትዳር አጋሩ ትክክለኛዋ ነዜናት ማለት ነው። በነገራችን ላይ ከዚህም በፊት ተናግሬ ታዲያ እንዴት ወዴት የምትሉ እስከ መጨረሻ አዳምጡኝ። ላይክ አርጉ። እንዲሁም ደግሞ ሀሳብ አስተያየታችሁን ቪዲዮውን እስከ መጨረሻ በማዳመጥ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ እላለሁኝ። ከኔ ሀሳብ ጋር ተመሳሳይ ሀሳብ ያላችሁ ማለት ነው። ምንድን ነው አሁን የአብርሽ ማለቀስና የአብርሽ መወራጨት ምናምን ሮታ የለች ምናምን ማለት ያ የድራማው አካሄድ ነው እንጂ፣ ሲጀመር አብርሽ የሚያለቅስበትም የሚናደድበትም ምክንያት የለም። ሮታ ስለሄደች ለምን ይህ ድራማው በዛ አይነት መልክ መቀጠል ስላለበት ነው ማለት ነው እንግዲህ፣ እንጂ ሲጀመርም ፍቅረኛሞችም አይደሉም ባልና ሚስትም አይደሉም። አብርሽ የነጺና የነጺ ብቻና ብቻ ነው ማለት ነው እና ስለዚህ ያው ምናልባት ከድራማውም ለመውጣት ከሆነ ሮታ እንግዲህ እሰይ እሰይ ቀለለልኝ። ዳ ሲያስቡለት የራቀ ላይ ጎዳ ነው የሚባለው አይደለ? ዘፈኑ እንደዛ ነው ማለት ነው እና ምክንያቱም ያው የእሷ የኢድ ብሽቀላ ይቀራል እንጂ አብርሽ የሚቀርበት ነገር የለም ማለት ነው። ያው ምናልባት ነጺ ስለንትን ስላለች ያኔ ወይ ድራማውን አልሰራም ከዚህ በኋላም ካለችም ካብታቆምም አብርሽ የሚጎዳው ነገር የለም። የአብርሽ መወራጨትና ወይ መታመን በእሷ ምክንያት ሮታ በመሄዷ ነው ብላችን የምታስብ ግን፣ ያው መናደዱና መበሳጨቱ ሮታ በመሄዷ የደነገጠ መምሰሉ ምናምን ያው ማለት የድራማው አካሄድ ስለሆነ ነው ማለት ነው እንጂ ብዙም አይደንቃችሁ ለማለት ነው። የእሱ የድራማ አካሄድ ነው እንጂ እሷ ስለሄደችም ስለመጣችም ሮታ አብረሽ የሚቀንስበት የሚጎልበት ነገር የለም ማለት ነው። ባይሆን ያው የእውነትም የእውነትን ከድራማው ከወጣች ለእሷ ነው ሊጎልባት የሚችለው ብዙ ነገር ልታጣ የሚችለው ማለት ነው። ስለዚህ ምንድነው ሮታ ሲጀመር የአብረሽ ፍቅረኛም ሚስትም አይደለችምም ልትሆንም አትችልም። አሁንም ቢሆንም ማረጋገጥላችሁ ነገር ማለት ነው። ይህንን ይመስላል እንግዲህ እላቸዋለሁኝ አይ አብርሽ የሆነ ሲበሳጭ ወይም ደግሞ ሮታ በመሄዱ አንተን ሲል ምናምን ያያችሁ ሰዎች መጀመሪያ አታስብም ነበር ወይ መጀመሪያ እንደዚያ አልነበረ ወይ ምናምን የምትሉ ሰዎች አላችሁ። እና የምልላችሁ ፈልጌ ነው እንደዛ እንደዛ ያላችሁ ሰዎች የድራማው አካሄድ ስለሆነ ነው እንጂ ምን ሊያስለቅሰው ይችላል? መጀመሪያ ታስብን ነበር፣ መጀመሪያ እንደዚህ ከምትል ምናምን እያላችሁ እንግዲህ አብርሽን እንደ መውቀስም አይነት ይሆን ኮሚኒቲ የጻፋችሁ ሰዎች አላችሁ እና እንግዲህ ያው እናንተ እናንተ የድራማውን አካሄድ ያልገባችሁ ናችሁ እንጂ አብርሽ ሊያለቅስ የሚችልበት ወይም ሊናደድ የሚችልበት ወይም ሊታመም የሚችልበት ጉዳይ የለም። ሮታ በመሄዷ ማለት ነው። የሚቀርባት ለራሷ ለራሷ ና ለራሷ ብቻ ነው ማለት ነው። ይሄ ነው ላቸዋለሁኝ እንግዲህ ያው የአብርሽ ና የነፂን መጨረሻ ደግሞ በጣም የሚያመር በጣም ደስ የሚል ነው እና ወደፊት ይወልዳሉ፣ ይከብዳሉ፣ ምናምን አብረው ይኖራሉ ያው ነጺ እና ነጺ ላይ ነው እንግዲህ የሚቋጨው ድራማው ማለት ነው። እና እስከዛ ግን መቀጠል ባለበት መልኩ ይቀጥላል እላቸዋለሁኝ። ይህንን ይመስላል እንግዲህ እና ይኸው ነው ወላቸዋለሁኝ። ዝም ብላችሁ ተመልከቱ መጨረሻው የሚሆነውን ማለት ነው እና የሚሆነው ደግሞ እኛ በቅርብ ያለን ሰዎች ውስጥ አዋቂ የሆንን ሰዎችን በደንብ እናውቀዋለን እንግዲህ ማለት ነው። ለእናንተም ያው ለመናገር በእንደዚህ ሁኔታ ችለናል ማለት ነው። የአብርሽ መጨረሻ የትዳር አጋሩ ዱሜ፣ ድራማው መቋጫ የምትሆነው የሆነ ጽናት ገብቷቸዋል አይደለ? ስለዚህ ይህንን ይመስላላቸዋለሁኝ። እንግዲህ ሮታ ከሄደችም ያው ያው ለራሷ ነው እንትን ጥቅሟ ማለት ነው የሚቀረው፣ እንጂ ለአብርሽ ሊታመምም እንትንም ሊል የሚችልበት ምንም ጉዳይ የለም። ልላችሁ እወዳለሁ። ይሄንን ነው እላችኋለሁ። እንግዲህ ማለት ነው በአብርሽ እና በሮታ ጉዳይ ላይ በዛሬው ያው እለት የመጣሁበት ማለት ነው። እንግዲህ ሀሳቤን የተስማማችሁ ያልተስማማችሁ፣ ያዳመጣችሁኝም፣ ያላዳመጣችሁኝም ይህንን ቪዲዮ የምታዩ ሁላችሁም ላይክ አድርጉ፣ ሀሳብ አስተያየታችሁ ኮሜንታ ላይ አስቀምጡልኝ እላለሁኝ። ለዛሬው ይህንን ይመስላል። ሰሞኑን ደግሞ እስ በእነሱ ጉዳይ ላይ በሰፊው እመለስ ይሆናል እላችኋለሁ። ለዛሬው ይብቃኝ። ባይ ታዲያ ላይክ ማድረጋችሁ እንዳዘነጉ፣ ደግሞ ሰብስክራይብ አድርጉ ትክክለኛ ነገር ስለሆነ የምነግራችሁ ማለት ነው። ወደፊት የሚሆነውን እያንዳንዱን ነገር የውስጥ አዋቂ ስለሆንኩ እንደዛ ነው የማደርስላችሁ። ስለዚህ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ ሀሳብ አስተያየታችሁ ኮሜንት ላይ እያስቀመጣችሁ ይህንን ቪዲዮ ብትከታተሉ ትጠቀማላችሁ እንጂ አትጎዱም ለማለት እወዳለሁ። ባይ